ሄዱ። ደህና ነሽ? በጣም ደንግጠሻል እኮ። ታውቂዋለሽ? አላውቀውም። ጓደኛዬ ነው ተመስገን ይባላል። ተዋውቁ። ሰላም ነው። በጣም

ካሌብ የማያመልጥበት ወጥመድ ውስጥ ገብቷል። ተመስገንን እንዳላወቁ አስመስሎ ሊያጠምዶ እየሞከረ ያለ ቢሆንም ግን የያዘው በእሳት ጨዋታ እንደሆነ አላስተዋለም። የቲናን በመኪና አደጋ መጎዳት ሰምቶ ከትሁት ጋር ተያይዘው በፍጥነት ወዳለችበት ሆስፒታል ሲሄዱ ነበር። በቤት ውስጥ የማንንም አለመኖር አስተውሎ ተመስገን እንደፈለገ የፈነጨበት ወደ ትሁት መኝታ ቤትም ገብቶ ያሸውን እያነሳ ልብሶቿን እያሸተተ ክፍሉን ዝብርቅርቅ ያደረገው። በመሀልም ተመስገን ወደ ቤት ውስጥ አንድ ሰው እንደገባ አስተውሏል። ትሁት ነበረች። ወደ ሆስፒታል አንዳንድ እቃዎችን ለመውሰድ የመጣችው ሀገር ሰላም ብላ ወደ ክፍሏ ስትገባ ተመስገን በፍጥነት ከዛ ክፍል ይወጣል። በዛ ሰዓት ትሁት የምትገባበት ጠፍቷት በድንጋጤ ጩኸቷን ታቀልጧለች። ነገር ግን አንድም ሰው ሰምቶ ምን ሆን ይሻላት የለም። በፍርሃት እጇ እየተንቀጠቀጠ ስልኳን አንስታ ለካሌብ በፍርሃት ስሜት ውስጥ ሆና ትደውልለታለች። ነገር ግን ስልኳ አልሰራላትም ነበር። በዛ ሰዓት ካሌብ ከአባዬ ጋር ካፌ ተቀምጠው ነበር። ካሌብ የሚያደርገው ነገር ግራ ገብቶት አባዬ አሁን ምን ልናደርግ ነው? ብሎ ሲጠይቀው ዶክተሮች እንዳሉት አሁን በጣም ከባድ ችግር ላይ ናት ብቻዋን ምንም ነገር ማድረግ አትችልም። ምንም ምርጫ የለንም ለማንም ልንተዋት አንችልም ብሎ ይለዋል። ካሌብም ምን አይነት ጣጣ ውስጥ ነው የገባው፣ አባዬ አሁንም ወደ ቤት ልትመለስ ነው ማለት ነው? ምን ነው ይቺ ልጅ ከህይወታችን አልወጣ አለች ብሎ ሲያም ማደር አባይም ምንም ቢሆን ህጋዊ ምስት ናት። ካሌብ ምንም ማድረግ አንችልም በቶሎ እንዲሻላት ከመጸለይ ውጪ ብሎ ይለዋል። ትሁት በዛ ሰዓት በጭንቀት መሬት ላይ ቁጭ ብላ ስቅስቅ እያለች እያለቀሰች ነበር። በመሃልም ወይኔ ጉዴ በቃ ህይወት የተበላሸ ምንም ነገር ማድረግ አልችልም ማለት ነው ብላ ደግማ ስልኳን አንስታ ለካሌብ ለመደወል መሞከር ትጀምራለች። ስልኩንም ልክ እንዳነሳው ካሌብ ሰውየው ሰውየው መጥቶ ነበር ብላ እየተንተባተበችም እያለቀሰችም ትነግሯለች። እሱም ግራ ተጋብቶ እንደሚመጣ ነግሯት ስልኩን ዘግቶ ለአባዬም ያለውን ነገር ነግሮት ወደ ትሁት ጋር በፍጥነት ይሄዳል። ትሁት በፍርሃት ጭምድድ ብላ እያለቀሰች ጥግ ላይ ተቀምጣ ነበር። ወደ በሩ ጋርም ዞር ብላ ስትመለከት ክፍት እንደሆነ ታስተውልና ድንገት እንኳን ከመጣብኝ ብላ ፈርታ ቶሎ ብላ በቁልፍ በሯን ትዘጋለች። ለመቀመጥ ወደ ኋላም ዞር ስትል ተመስገን ያስቀመጠውን አንድ ደብዳቤና ስለት ትመለከታለች። በፍርሃት ቀስ ብላም ታነሳውና ደብዳቤውን ማንበብ ትጀምራለች። አንቺ የኔና የኔ ብቻ ነሽ መቼም ቢሆን ከጅ አትወጪ ነበር የሚለው ደብዳቤው። እሷም በንዴት ወረቀቱን ጭምድድ አድርጋ መሬት ላይ ትጥሏለች። በዛኑ ሰዓት ያቆለፈችው በር መንኳኳት ሲጀምር ደንግጣ በፍርሃት እየተንቀጠቀጠች ማን ነው ብላ ትጠይቃለች። በሩን ያንኳኳው ካሌብ ነበር። እሱ እንደሆነ ስታውቅ ከፍታ ወደ ውስጥ አስገብታ ጥምጥም ብላ ታቅፈዋለች። እሱም ካረጋጋት በኋላ ምን እንደተፈጠረ ሲጠይቃት እሷም ጽፎላት የሄደውን ደብዳቤ ተጠቁሟለች። ተጠቁመዋለች ካሌብም ጨምድዳ የጣለችውን ደብዳቤ ካነበበ በኋላ ወደ እሷ ዞሮ ይህን ባ በገለዋለሁ ቆይ፣ ከስር ከስሬ ከሚር መጠመጥ ለምን ፊት ለፊት አይጋፈጠኝም? ብሎ ሲላትውትም ቤት ውስጥ ያውም ደግሞ እኔ ክፍል ውስጥ ሰተት ብሎ መግባት ከቻለ ይህ ሰውዬ በጣም ቅርባችን ነው ብላ በፍርሃት ትነግሯለች። ካሌብም ስለዚህ እኛም የበለጠ እሱን መቅረብ ይኖርብናል፣ የእሱን ጨዋታ እኛም መጫወት አያቅተንም። እኔ በደንብ ጓደኛ አድርጌ ቀርበዋለሁ፣ አንቺ ምንም እንዳላልሽኝ፣ ምንም ነገር እንዳልሰማሁ ሆኜ እቀርበዋለሁ ብሎ ሲላት ትሁትን ፈርታ በጭራሽ እንደዛ አይሆንም ካሌብ ብላ ትለማመጠዋለች። ነገር ግን ካሌብ ሊሰማት ፈቃደኛ አልነበረም። ይኸውልሽ ትሁቴ በደንብ ይሆናል፣ ቀርቤ እያንዳንዱ ሊያደርግ የፈለገውን ነገር አያለው። ከዛም እኛ ላይ ችግር ለመፍጠር ከሞከረ ቀድመን እንጠነቀቃለን። እየሰለልኩት እንደሆነም በምንም መልኩ ማወቅ የለበትም ብሎ ያስጠነቅቃታል። በነጋታው ጠዋትም ትሑትና ሄዱ ሳሎን ቁጭ ብለው እያወሩ ባሉበት አባዬና ካሌብ ቲናን ይዘው ተከታትሎ ወደ ውስጥ ይገባሉ። አባዬም ውሃ እንደጠማውና እንድታመጣለት ትሑትን ይልካታል። ወደ ካሌብም ዞር ብለው ሆስፒታል እያለች ደክሟታል ወደ ውስጥ አስገባትና ትረፍ ብሎ ያዘዋል። ካሌብም ተነስቶ ቲናን ተሸክሞ ወደ መኝታ ቤቷ እየወሰዳት ሳለ ትሑታየውና ውሃዋን እንደያዘች በቅናትም በንዴትም ስሜት ድርቅ ብላ ትቀራለች። ሁኔታዋን ኤዱም አባዬም አስተውለውት ነበር። ፈገግ ብለውም ትውቴ ውሃውን እኮ ይዘሽው ቀረሽ ስጭኝ እንጂ ብሎ ሲላት እሷም ማፈር ብላ ይቅርታ ጠይቃ ውሃውን ትሰጠዋለች። በዛኑ ቀንም ካሌብ ተመስገንን አንድ ካፌ ቀጥሮ እየጠበቀው ብዙም ሳይቆይ ይመጣል። ካሌብም ምንም እንደማያውቅ አስመስሎ በሰላም ማውራት ይጀምራሉ። ተመስገንም ባለፈው እንደወጣው ቀረው አደለ ይቅር በለኝ ስራ በጣም በዝቶብኝ ነው ብሎ ሲለው ካሌብም ኧረ ችግር የለውም ስራችሁ ለራሱ ያደክማል ሰዎችም ማግኘት የእነሱን ሮሮ በየቀኑ መስማት ለራሱ በጣም ድካም አለው፣ ብሎ ሲለው ተመስገንም ልክ ነህ፣ አሁንማ ሁሉም ፍቺ ፈላጊ ሆነ እኮ። እንደዚህ ከሆነ ቆይ ባይጋቡስ? ብሎ ሲለው እንደዚህ ካልክ አንተ ትዳር የለህም ማለት ነው። ግን እንደምታስበው ሁሉም መጥፎ አይደለም። አንዳንድ የተባረከና ጥሩ የሆነ ትዳር አለ። ቆይ ግን አንተ ህይወት ላይ አንድ ሴት የለችም እንዴ? ብሎ ሲጠይቀው ተመስገንም በጣም በንዴት ስሜት ውስጥ ይገባና ስሟ ለጊዜው ይቅርብህ፣ ብቻ ግን የልጅነቴ በጣም የምወዳት ብዙ ነገር የሆንኩላት ሴት አለች። ያለሷ መተንፈስ እስኪያቅተን ድረስ ልቤ ውስጥ ገብታለች። እኔ እሷን ያልኩን ያህል ወዳት ወዳታለሁ፣ ግን እሷ እኔን ትጠላኛለች። እኔ ከመወዳት እጥፍ አድርጋ ነው የምትጠላኝ። ለምን እንደምትጠላኝ እራሱ አላውቅም፣ ለእኔ እንቆቅልሽ ነው ብሎ ሲሎ ካሌብም የሚገርም ነው። ምን አይነት ልጅ ብትሆኑ እንደዚህ አይነት ዋጋ የምትከፍልላት ይገርማል፣ ብሎ ሲለው፣ ተመስገንም እሷ ማለት እንቁ ናት። አገሩ ላይ ጨዋ ሰው ተብሎ ቢጠራ አንደኛ የምትጠራ ጨዋ ሴት ናት። ብቻ የእኔን ተውና የፍቺውን ጉዳይ እንዴት አደረግ፣ ብሎ ሲጠይቀው፣ ካሌብም ፍቺ ብሎ ማንገራገር ይጀምራል። ተመስገንም በሁኔታው ተገርሞ ምን ነው ሐሳብ ቀየርክ እንዴ? ብሎ ይጠይቀዋል። ካሌብም ሐሳብ እንኳን አልቀየርኩም፣ ግን የመኪና አደጋ ደረሰባት እና በጣም አደገኛ ጉዳት ላይ ናት ብሎ ሲለው ተመስገንም ደንግጦ ምን መቼ፣ በጣም ተጎዳች እንዴ ብሎ ይጠይቀዋል። ካሌብም አዎ፣ መንቀሳቀስም ሆነ ማውራት አትችልም። ትላንት ነው ወደ ቤት የገባችው፣ ሆስፒታል ነበርን። ደግሞ ከኛ ውጪ ማንም የላትም። እና እንደዚህ ሆና ፍቺ ምናምን ብሎ ማሰብ አልቻልኩም ብሎ ሲለው ተመስገንም ግን ከይቅርታ ጋር ብንጠይቃት ደስ ይለኛል ብሎ ይለዋል። ካሌብም ተስማምቶ ሂሳባቸውን ከፍለው ተነስተው ወደ ቤት ይሄዳሉ። ነገሩ ወጥመድ ይመስላል፤ ቲናና ተመስገን በጋራ ያቀዱት። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮመንት ላይ ጻፉልን። የምንለቀው ቪዲዮ ለብዙ ሰው እንዲደርስ ቪዲዮውን ላይክ፣ ሼር አድርጉ። ቪዲዮ ስንለቅም በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ ክፍል እስክንገናኝ እስከዛው በሰላም ቆዩ።